ከግብፆች ፒራሚድ ስር ስምንት ኮለኖች ተገኙ ምላው አለምን ያስደመመው ከግብፅ የተሰማው ዜናም በግብጾች ፒራሚድ ስር ስምንት ኮለኖች ተገኝተዋል። ፕሮፌሰር ኮራዶ እና ፕሮፌሰር ፊሊፖ ሳይንቲስቶች ታቦተ ጽዮን በዚያ ያለች። ፒራሚዶቹ በቁጥር ስምንት ሲሆኑ ርዝመታቸው 613 ሜትር ወደ ታች ይጠልቃል። ከታች ኮለኑን የተሸከሙት ኮንክሪቶች ሁለት ኪሎ ሜትር ያህል ጥልቀት ባለው ነገር ላይ ፒራሚዶቹ ተቀምጠዋል። ሳይንቲስቶቹ ለምርምራቸው የተጠቀሙት ሲንቴቲክ ኦፕሬተር የተባለ ራዳር ነው። የራዳሩ ስራ ልክ እንደ አልትራሳውንድ ቁልጭ አድርጎ የሚያሳይ ነው። ይህም ማለት ምንም ቁፋሮ ሳይካሄድ ወደ ውስጥ ዘልቆ ማየት ይችላል ማለት ነው። ፕሮፌሰሮቹ አገኘን ያሉት ኮለኖች እውነት ከሆነ የሰው ልጆች ታሪካቸውን በድጋሚና በጥልቀት መመርመር ይኖርባቸዋል። ምክንያቱም ደግሞ የሰው ልጅ ከዛሬ 4ሺና 5ሺ ዘመን በፊት የነበሩትን መሳሪያዎች እንደ በዶሻ፣ ዶማ እና ሹል ድንጋዮች ብቻ እንደነበሩ ይነግረናል። ነገሩ መንፈሳዊ ጣልቃ ገብነት ከሌለው በስተቀር ይሄ ነገር ሊሰራ አይችልም። ወይም ደግሞ እነዚህ ኮለኖች የሰው ልጅ ካልሰሯቸው ማንሰሯቸው የሚለውን ጥያቄ እናነሳለን። አንዳንድ መንፈሳዊ መጽሐፎችና ፈታሪኮች እንደሚነግሩን ከሰው ልጅ ቀድመው የተለያዩ ፍጥረታት እንደነበሩ ነው። እነዚህ ታሪኮችን ይዘን ዛሬ አለም ላይ የተከሰተውን ግኝት እንፈትሻለን። እነዚህ ኮለኖች በሰው ልጆች ከተገነቡ ታሪክ እስከ ዛሬ ድረስ የነገረን ውሸት ይሆናል ማለት ነው። በሹል ድንጋይና በመዶሻ ብቻ ይሄ ግንባታ ሊከናወን አይችልምና መንፈሳዊ ጣልቃ ገብነት ከሌለ በስተቀር ይህ የተነገረን ሳይንቲስቶቹ ያገኙት ኮለን እውነት ከሆነ ደግሞ የዳርዊን ኢቮሊሽን ምን ይሆናል? የዳርዊን ቲዎሪ ገደል ይገባል ማለት ነው። ሳይንቲስቶቹ ለሁለት ተከፍለዋል። ፒርስ ሞርጋን የተባለ እውቅ ጋዜጠኛ ጽንፍ የረገጡትን ሳይንቲስቶች ለአንድ ሰዓት ያህል በጥብቅ ሲያሟግታቸው ነበረም። በዚህ ኢንተርቪው ላይም በ 44ተኛው ደቂቃ ስለ አርክ ኦፍ ኮንቨነንት ተነስቷል ይህንንም በጥልቅ እንፈትሻለን። እስከ መጨረሻው አብራችሁን ለመቆየት ከወደዳችሁ በብዙ ታተርፋላችሁ። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ። ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን ዓለማችንን በከፍተኛ ሁኔታ የናጠ አንድ ትልቅ መረጃ ወጥቷል። ይህ ትልቅ መረጃ እንግዲህ አርኮ ኮቨናንትም ስለተነሳ ኢትዮጵያችንንም የተመለከተ ነው። እንዲሁም ደግሞ ብዙዎቻችንን ሊያከራክር፣ ሊያጨቃጭቅ፣ ሊያነታርክ የሚችል በጣም ሰፊ ሀሳብ ያለው በጣም የሚገርም መረጃ ከወደ ግብጽ መጥተዋል ማለት ነው። እነዚህ ሳይንቲስቶች ይፋ ያደረጉት ምንድን ነው የሚለውን እንፈትሻለን። ቆንጆ አድርገናል፣ እናንተ እንደሚመጥናችሁ እንደሚስማሙ አድርገን አዘጋጅተናል። መረጃውን ከአክሱም ቲዩብ እኔ ሮማን ጽጌ ያደርሳችኋለሁ። ሰናይ ቆይታ ይሁንላችሁ። በመጀመሪያም እነዚህ ስምንት ኮለኖች ምንድን ናቸው? በግብጽ ታላቁ ፒራሚድ ስር ያሉት እነዚህ ሚስጥራዊ ክፍሎች በተለያዩ አርኪዮሎጂስት እና ተመራማሪዎች ተገኝተዋል። እነዚህ ኮለኖች ወይም ደግሞ ክፍሎች በግዙፉ የኪዮፕስ ፒራሚድ ወይም ደግሞ የፈርዖን ኩፍ ፒራሚድ ስር ያሉ መሆናቸው ተረጋግጧል። እነዚህ ክፍሎች በጥንታዊው የግብፅ ስልጣኔ ዘመን በተለይም በአራተኛው ስርወ መንግስት ከክርስቶስ ልደት በፊት 2600 አካባቢ የተገነቡ ናቸው። ነገር ግን እነሱን ያገኘው ዘመናዊ መሳሪያዎችን በመጠቀም ነው፣ እንደ ራዳርና ሶኖር ቴክኖሎጂ። ይህም እነዚህ ኮለኖች ለዘመናት ተደብቀው መቆየታቸውን ያሳያል። አሁን ወደ ትልቁና ሚስጥራዊው ጥያቄ እንምጣ። እነዚህ ኮለኖች እንዴት ተሰሩ? ፕሮፌሰርና ተመራማሪዎቹ እንደሚሉት ግብፃውያን ይህንን ለመስራት የዘመኑን የላቀ ቴክኖሎጂ ተጠቅመዋል። እንዴት ሆነም? በመጀመሪያ እነሱ በጣም ትክክለኛ የሆነ የሂሳብና የምህንድስና እውቀት ነበራቸው። የፒራሚዱን ውጫዊ ክፍል ለመገንባት ብቻ ሳይሆን ከስሩ ያሉትን ክፍሎች ለመፍጠር የድንጋይ መቁረጫ፣ የመቆፈሪያና የመጓጓዣ ዘዴዎችን ተጠቅመዋል። ከዚህ በላይ በሺዎች የሚቆጠሩ ሰራተኞች በተደራጀ መልኩ ተሳትፈዋል። አንዳንድ ተመራማሪዎች እንደሚገምቱት እነዚህ ኮለኖች የተሰሩት የፈርዖን መቃብርን ለመጠበቅ፣ ሚስጥራዊ እቃዎችንም ለመደበቅ ነበረም። የድንጋይ ተደራራ ተደራራቢ መዋቅሮችን በመጠቀም ከኒል ወንዝ የሚመጡ ድንጋዮችን በመርከብ አጓጉዘው በተዘጋጁ መውጫዎች በመጎተት ወደ ቦታው ያደርሱ ነበር። ይህ ሁሉ የሚያስደንቅ ብልሃትና ጥንካሬ እንዲሁ ሚስጥር ያስፈልገው ነበረን። አሁን ወደ ትልቁ ሚስጥር ደግሞ እንምጣ። እነዚህ ኮለኖች ከቃል ኪዳኑ ታቦት ጋር ያላቸው ግንኙነት ምንድን ነው? የቃል ኪዳኑ ታቦት በመጽሐፍ ቅዱስ መሰረት የእግዚአብሔርን ኪዳን ያዙ የአስሩ ትእዛዛት ጽላቶች ያሉበት ቅዱስ ተራራ ነው። አንዳንድ ፕሮፌሰሮችና ተመራማሪዎች ለምሳሌ እንደነ ግርሃም ሃንኮክና ሌሎች የአማራጭ ታሪክ ጸሐፊዎች እነዚህ ኮለኖች ታቦቱን ለመደበቅ የተገነቡ ሊሆኑ ይችላሉ ባይ ናቸው። ይህ እሳቤ ከመጣው ከግብፅ የወጡት እስራኤላውያን ታቦቱን ይዘው መሄዳቸውን መጽሐፍ ቅዱስ ከመናገሩና ከዚያ በኋላ ዱካው እንደጠፋ ከመታወቁ ነው። አንዳንዶች ደግሞ ታቦቱ ወደ ግብፅ ተመልሶ ተደብቆ ሊሆን ይችላል ብለው ይገምታሉ። ይህን ሀሳብ የሚደግፉ ፕሮፌሰሮች እነዚህ ኮለኖች በተለመደ መቃብር ክፍል ከመሆን ይልቅ ልዩ ዓላማ ያላቸው፣ ምናልባትም ቅዱስ ተራራውን ለመጠበቅ የተዘጋጁ ሊሆኑ እንደሚችሉ ይናገራሉ። ይህ ማለት ምን ያህል አስደማሚና አስገራሚ ሚስጥር እንደሆነ ሳይንቲስቶች እየተናገሩ ነው። ፕሮፌሰሮቹ ምን ይላሉ? እንደ ዶክተር ዛሂ ሐዋስ ታዋቂው የግብጽ አርኪኦሎጂስት፣ እነዚህ ኮለኖች የፒራሚዱ መዋቅር አካል ብቻ ሳይሆኑ የተደበቁ ተግባራት እንደነበራቸው ይናገራሉ። እርሳቸውም እንደሚሉት እነዚህ ክፍሎች የተገነቡት የግብፅን ሃይማኖትና እምነት ለመደገፍ፣ የፈርዖኖችን መንፈሳዊ ጉዞም ለማረጋገጥ ነበረም ሌሎች ተመራማሪዎች ደግሞ እንደ ሮበርት ባውቫል እነዚህ ኮለኖች ከግብፅ ባሻገር ከሌሎች ስልጣኔዎች ጋር የተገናኙ ሊሆኑ ይችላሉ ይላሉ። በተለይም ከእስራኤል ታሪክ ጋር ያላቸውን ተመሳሳይነት ያመለክታሉ። ይህ ሁሉ የሚያሳየው እነዚህ ኮለኖች ተራ ክፍሎች እንዳልሆኑ፣ ይልቁንም የተደበቀ ታሪክ መገለጫ መሆናቸው ነው። ታዲያ የኛ የፒራሚዶች ሚስጥር ጉዞ እዚህ ደርሷል። በግብጽ ፒራሚዶች ስር ያሉት ስምንት ኮለኖች በጥንታዊ ብልሃት የተሰሩ ከቃል ኪዳኑ ታቦት ጋር ያላቸውን ግንኙነት ደግሞ አሁንም ሚስጥር ሆኖ ቀጥሏል። ፕሮፌሰሮቹ ይህንን ለመፍታት ምርምራቸውን ቀጥለዋል። እኛም ይህንን አስደናቂ ታሪክ ብቻ ተከታትለን ዝም አንልም። ምክንያቱም ታቦተ ጽዮን ተአርኮ ኮንቨነንት ያለችው ኢትዮጵያ ውስጥ ስለሆነም በዚሁ ጉዳይ ላይ ፎሬቨር ግሪን የተባለ ቻናል ይሄንን ነገር በዝርዝር አስቀምጦታል። በመጀመሪያ እነዚህ ስምንት ኮለኖች ምን እንደሆኑ እንመልከት ይላል ፎርቨር ግሪን ቻናል። በግብፅ ታላቁ ፒራሚድ ወይም ደግሞ የኪዮብስ ፒራሚድ ስር እነዚህ ሚስጥራዊ ክፍሎች ተገኝተዋል። እነሱ በተራ ዓይን የሚታዩ አይደሉም፣ ነገር ግን ዘመናዊ ቴክኖሎጂ እንደ ራዳር እና ሶኖር መኖራቸውን አረጋግጧል። ይላል ኢቻናል እነዚህ ኮለኖች በጥንታዊው የግብፅ ስልጣኔ በአራተኛው ስርወ መንግስት ዘመን ከክርስቶስ ልደት በፊት 2600 አካባቢ የተገነቡ ናቸው አለ የድንጋይ መዋቅሮች ያሉትም እነዚህ ክፍሎች ለዘመናት ተደብቀው ቆይተዋል ይሄ አስደናቂና ከፍተኛ ኃይል ያለው ነው ይላል እነዚህ ኮለኖች እንዴት ተገኙ የሚለው አስደሳች ዜና ሆኖ ተገኝቷል በቅርብ ዓመታት እንደ ፎሬቨር ቻናል ባሉ ተመራማሪዎችና አርኪኦሎጂስቶች ጥረት የፒራሚዱ ስራ ያሉት እነዚህ ክፍሎች ተገለጡ የመሬት ውስጥ ምስሎችን ለመቅረጽ የሚያስችሉ መሳሪያዎችን ተጠቅመው እነዚህን ስምንት ኮለኖች አግኝተዋል። አንዳንዶች ትንንሽ፣ ሌሎቹ ደግሞ ተያዥ መተላለፊያ ያላቸው ናቸው። ይህ ሁሉ የሚያሳየው ግብፃውያን በዘመናቸው የላቀ የምህንድስና እውቀት እንደነበራቸው ነው። ከዚህም በላይ እነዚህ ኮለኖች በድንጋይ ተሸፍነው መቆየታቸው ሚስጥራቸውን ለዘመናት ጠብቀዋል። አሁን ወደ ትልቁ ጥያቄያችን ደግሞ እንመጣለን። እነዚህ ኮለኖች ለምን ተሰሩ? አንዳንድ ተመራማሪዎች እንደ ፎሬቨር ግሪን ተመሳሳይ ቻላኖች እንደተናገሩት ደግሞ እነዚህ ክፍሎች የፈርዖን መቃብርን ለመጠበቅ ወይም ውድ እቃዎችን ለመደበቅ ያገለግላሉ ብለው ተናግረዋል። ሌሎቹ ደግሞ እንደ ታዋቂው አርኪኦሎጂስት ዶር ዛሂ ሀዋስ እነዚህ ኮለኖች ሃይማኖታዊ አላማ እንደነበራቸው ይናገራሉ። ምናልባትም የፈርዖኖችን መንፈሳዊ ጉዞ ለመደገፍ አስደሳች የሆነ መላምትም አለ። እነዚህ ኮለኖች ከቃል ኪዳኑ ታቦት ጋር የተያያዙ ሊሆን ይችላሉ ባይ ናቸው። ይህ ሀሳብ በጣም ያስደምማል፣ ጥያቄንም ያጭራል። ሰሞኑን ለምን ስለ ታቦተ ጽዮን በጥልቅና በሚስጥር እየተወራ ይገኛል? እነዚህ ክፍሎች እንደሚባለው ቅዱስ ተራራውን ለመደበቅ የተገነቡ ከሆኑ የፒራሚዶቹን ታሪክ የበለጠ ጥልቅ ይሆናል ይላሉ ሳይንቲስቶች። እነዚህ ኮለኖችን መስራት ቀላል አልነበረም። ግብፃውያን በሺዎች የሚቆጠሩ ሰራተኞችን ትክክለኛ የሚገኛ የሂሳብ እውቀትና የድንጋይ መቁረጫ መሳሪያዎችን እንደተጠቀሙ ይናገራሉ። ከኒል ወንዝ የሚመጡ ግዙፍ ድንጋዮችም በመርከብ አጓጉዘው በተዘጋጁ መወጣጫ ወደ ቦታውም ያመጡ እንደነበረ ይነገራል። ይህ ሁሉ የሚያሳየው ታዲያ ግብፃውያን በዘመናቸው የምህንድስና አዋቂ መሆናቸው ነው። ፎሬቨር ግሪንም ይህንን የዓለማችን ታላቅ ክስተት ሲል እያደነቀ እያሞካሸ ሲዘግበው ታይቷል። ፒራሚዶች ስር ያሉት ስምንት ኮለኖችን በመጨረሻ ምናያለን በጥንታዊ ብልሃት የተሰሩ አሁንም ብዙ ጥያቄዎችን የያዙ ሆነው ቀጥለዋል። ከፎሬቨር ግሪን ተመሳሳይ ቻናሎችም ይህንን ጉዳይ እያራገቡት ነው። እዚጋ ታዲያ ስለ ግብፅ ስልጣኔ ሲነሳ ኢትዮጵያም አብራ እየተነሳች ነበረም። ለመሆኑ ኢትዮጵያ ትበልጣለች፣ በስልጣኔ ቀደምትናት ወይስ ግብፅ የሚለውን በርካቶችም እየፈተሹት ነበረም? እኛ ግን በወፍ በረር ትንሽ እንቃኝና ዝግጅቱን እናብቃም። መጀመሪያ የግብፅን ስልጣኔ እንመልከት። ግብፅ የናይል ወንዝ ማዕበል ዳርቻ ላይ ያበበች፣ በፒራሚዶች በሄሮግሊፊክስ ፊደላት፣ በሀያል ፈርዖኖች የምትታወቅ ሚስጥራዊ ምድር ናት። ከ3000 ዓመታት በፊት የተዋሃደችው ይህች ሀገር በስነ ህንፃ፣ በስነ ፈለግ፣ በግብርና የላቀ ውጤት ትመካለች። ነገር ግን ይህ ድንቅ ስልጣኔ ከየት መጣም። አንዳንድ ምሁራን እንደሚሉት የግብፅ ስልጣኔ መሰረት ኢትዮጵያ ተጽዕኖ ጋር ተሳስሮ ሊሆን ይችላል ነው የሚሉት። እንዴት ሊሆን ቻለ የሚለውን ስንፈትሽ ኢትዮጵያ፣ የተራሮች እናት፣ የአባይ ምንጭ፣ የተፈጥሮ ድንቅ ሀገር ከአክሱም ሀውልት ጀምሮ እስከ ላሊበላ ውቅር አብያተ ክርስቲያናት የኢትዮጵያ ስልጣኔ ጥልቅ ታሪክና ልዩ ቅርስ ያለው ነው። አንዳንድ ተመራማሪዎች እንደሚጠቁሙት የግብፅ ሄሮግሊክ ፊደላት ከኢትዮጵያ ጥንታዊ ጽሑፎች ተወስደው ሊሆን ይችላል ይላሉ። ለምሳሌ ሎሬት ጸጋዬ ገብረ መድንን የኢትዮጵያ ፊደላትን ሲናገር የኢትዮጵያ ፊደላት የሄሮግሊፊክ መነሻ ብሎ መጠራቱ ይህን ሀሳብ ያጠነክራል። እንዲሁም የግብፅ ፒራሚዶች እና የኢትዮጵያ ሀውልቶች የግንባታ ጥበብ ተመሳሳይነት እንዳላቸው ይነገራል። ስለዚህ የግብፅ ስልጣኔ በኢትዮጵያውያን ወይም ደግሞ ከኢትዮጵያ የተቀዳ ይሆን? ይህ አስተሳሰብ በእርግጥም የሚያስደንቅና ምስጢራዊ ነው። አሁን ወደ ሁለተኛው ደግሞ ጥያቄያችን እንምጣ። የማን ስልጣኔ ይበልጣል? ብዙዎች በጥያቄ ቡጢ የሚጋጠሙበት ጉዳይ ነው። ግብፅ በፈርዖኖች ዘመን አለምን በስነ ህንፃ በኃይል ያስደመመች ሀገር ናት። የጊዛ ፒራሚድ፣ የሉክሶር ቤተ መቅደስ፣ የስፊንክስ ሀውልት፣ እነዚህ ሁሉ የግብፅን የላቀ ቅርስነትን ያሳያሉ። በሌላ በኩል ደግሞ ኢትዮጵያ በመንፈሳዊ ጥልቀት፣ በተራሮች ግዙፍነት፣ በልዩ ኃይል ተለይታ የምትቀመጥ ሀገር ናት። የአክሱምን ስልጣኔ፣ የግዝ ፊደላትን ፈጠራ፣ እንዲሁም የክርስትና መገኛ መሆኗ የ ኢትዮጵያን ልዩነት ያጎላሉ። ስለዚህ የቱ ይበልጣል ብለን ስንገመግም መልሱ በእይታችን ላይ ይወሰናል። ግብጽ በቁሳዊ ድንቅ ስራዎች አስደማሚ ናት። ኢትዮጵያ ደግሞ በመንፈሳዊ ሀብት፣ በተፈጥሮ ግርማዋ የምታበራ የኮረብታ ኮከብ እንደሆነች አለም ያምናል። ሁለቱም በተለያየ መልኩ የአፍሪካ ተአምር ናቸው የሚባልላቸው ሀገራት ናቸው። ነገር ግን ወደ እውነቱ ስንጠጋ ደግሞ ይህ ነው የግብጽ ስልጣኔ የመጣው ከኢትዮጵያ ነው። የግብጽ ስልጣኔ በኢትዮጵያውያን የተፈ እየተፈጠረ ነው የሚሉ የታሪክ መዛግብቶችም አሉ። ስለዚህ ጉዳይ ደግሞ በጥልቅና በዝርዝር እንድንነግራችሁ ከፈለጋችሁ በኮመንት መስጫው ላይ አሳውቁን። ለመሆኑ ይህ ዝግጅት በእናንተ ሀሳብ ሲዳሰስ ምን ይመስላል? በኮመንት መስጫው ላይ አስቀምጡልን። ወደ ቤተሰቦቻችን፣ አለማችን መነጋገሪያ ያደረጋቸው እነዚህ ስምንት ኮለኖች በሞላ ጎደል በዚህ መልኩ አጋርተናችኋል። አብራችሁን ስለነበራችሁ እጅግ አርገን እናመሰግናለን። በቀጣይ ደግሞ መረጃ እስከምንገናኝ ቻናል ቆዩልን።